አሰላሙ አሌይኩም ዋራህመቱላሂ ወበረካቱ። ውድ እና የተከበሯችሁ የቻናት ተከታታዮች እንዴት ናቸው? ደህና ናቸው ወይ? ሰላም ናቸው ወይ? ስራ ፊያ፣ ጤንነት ከእኛ ጋር አልሐምዱሊላህ፣ ደህና ነን፣ ሰላም ነን። አገርም ደህና ነው፣ እንዳታስቡ፣ እንዳትጨናነቁ። አገርም ደህና ነው፣ ሰላም ነው። ደ አድርጉ ደውላችኋለሁ። እና ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ የኔ ውድ እህቶች። ቪዲዮውን ስትጀምሩ ላይክ አድርጉት እላችኋለሁኝና፣ ዛሬ አንድ ሀሳብ ይዤላችሁ መጥቻለሁ። ስድስት ሺህ አስገቡኝ። መቶ ያልሞላ ሰው ነው የቀረኝ ስድስት ሺህ ሰብስክራይብ ለመግባት ማለት ነው። እና ሽልም ዲያቦይንጋግሬ ያከብራለሁ ስድስት ሺህ የገባሁበትን እንሻአላ። እና እላችኋለው ውደቶች ዛሬ አንድ ሀሳብ አለኝ ሰምታችሁ የምትመልሱልኝ ማለት ነው። የማታጮር ወግርት አቀላኝ እና ማለት ነው። ያም ሀሳብ ምንድን ነው? አሁን ለምሳሌ ብዙ ቦታ እሰማለሁ፣ ብዙ ቦታ አያለሁ፣ ያየሁ ቪዲዮ ሲሰሩ ምናምን እሰማለሁ ምናምን ነገር እና ያ በእናንተ ሀሳብ ወይም በምትሰሙኝ እህቶች ሀሳብ እንዴት ታዩታላችሁ? ምሳሌ አሁንኛ ወንድ ልጅ ቤት ሰርቶ ምናምን ያግባሽ እንጂ አንቺ ቤት ሰርተሽ ምናምን ምናምን የሚባል አማርኛ አለ፣ ወይም የሚባል ሀሳብ አለ እና አሁን ለምሳሌ የድሮ ሁኔታ እና የአሁን ሁኔታ በጣም የተለያየ ነው። በጣም የተለያየ ነው። አንድ ወንድ ወይ ተሰዶ ካልሆነ ወይ ደግሞ ውጭ ሀገር እህት ከሌለችው በአሁኑ የቤት አሰራር ቦታ ገዝቶ ቤት ሰርቶ ማቴሪያል አሟልቶ ሚስት ለማግባት ይከብዳል። ምክንያቱም ካለንበት ሁኔታ አንጻር ማለት ነው። ቤት ለመስራት ቦታ ገዝቶ ቤት ለመስራትና ራሱን ችሎ ተቋቁሞ ወረት ይዞ ሴት ለማግባት ትንሽ ይከብዳል አጋዥ ሰው ከሌለው ለዘው ውጭ ሀገር ያለች አጋዥ ወይም ውጭ ሀገር ያለ አጋዥ ከሌለው ማለት ነው። ማለት እዚህ ባለንበት ሁኔታ እያየንም ስለሆነ ማለት ነው። በጣም ይከብዳል። ምክንያቱም ኑሮው ትንሽ ከበድ ያለ ነው እና ደግሞ ሴቱም አሁን ላይ የድሮ ሴትና የአሁን ሴት አንድ አይደለም። ገብቷችኋል አባባሌ እንደኔ ሀሳብ ማለት ነው። እናንተ ምን እንደምትሉ እስቲ ሐሳባችሁን ኮሜንት ላይ እንድታስቀምጡልኝ ስለፈለግኩ ነው። ገብቷችኋል የሁላችንን የሁላችንም አስተሳሰብና አመለካከት የተለያየ ስለሆነ ማለት ነው። ድሮ በምኑም በምኑም በምኑም ሴቲቱ ትኖራለች። ምክንያቱም ያኔ ተመቻትም አልተመቻትም ኑሮዬ ብላ ትዳሯን አክብራ በቃ አላ ግብርናም ሰርታ ምናምን ጎንበስ ቀና ብላ ምናምን ትኖራለች። ገብቷችኋል አባቱ ግቢ ራሱ ቤት ቀጥሎ ሰርቶ ቢያስገባት ትኖራለች። ብዙ ነገር ተቋቁማ ብዙ ነገር ችላ ማለት ነው። አሁን ላይ ያለን ደግሞ ማለት ነው ነፃነት እንፈልጋለን። ብናገባም እዛ አማት ግቢ ለመኖር ትንሽ ይከብደናል። ነፃነት እንፈልጋለን በቃ በብዙ ነገር ማለት ነው የድሮ እና የዘንድሮ ስታነጻጽሩት አንድ አይደለም። ያ ሰው ሊኖረው የሚችለው ምሳሌ አባቱ ግቢ ወይ ሰላሳ ቆርቆሮ ወይ ሀያም ሊሆን ይችላል። በቃ እንደ ቀድሮ ቀጥሎ ሚስት ላይ ገባ ይችላል ቤት ቀጥሎ እዛው ከጎን ማለት ነው። አሁን ላይ ደግሞ በተለይ ተሰዳ መታ ማለት ነው ነፃነት ነው የምትፈልገው፣ የራሷ ነገር ነው የምትፈልገው እንጂ የሆነ በቃ አንድ ግቢ ውስጥ ለመኖር ትንሽ ይከብዳታል። ያሰማሃላ ሰውነሽ እና ልትነጋገሪ ምናምን ምናምን ትቻያለሽ ከአማትሽ ጋር ኦር ሰንበዲ ቤት ሰው ካለው ጋር ማለት ነው። ያኔ መነጋገር ስለማፈልግ ነፃነት ትፈልጊያለሽ። ነፃነት ስትፈልጊ ደግሞ ከቤት ተከራይቶ እንዲያወጣሽ ኦር ደግሞ ቢሰርቶ ለብቻ ለግልሽ እንዲያኖርሽ ትፈልጊያለሽ። ማለት አረብ ሀገር ሄደን ስንመጣ ብዙ ጉልበታችንም ያለቀ ነው፣ ትንሽም ነፃነት እንፈልጋለን። ካየነው አንፃር አብረን መኖር ምናምን አንፈልግም። ከአማት ምናምን መንከራ ከብቶች አባባሌ እንደዚያ ስለሆነ ብቻውን አንድ ወንድ ያለ አጋዥ ቦታ ገዝቶ ቤት ሰርቶ ቃሟልቶ አልቶ ሊያገባ አይችልም በአሁን ሰዓት ማለት ነው። ምክንያቱም የሚሰራውና ለቤት መግዣ ወይም ደግሞ ለቤት መስሪያ ያለው ማቴሪያል አንድ ስላልሆነለት ነው እንጂ ማንኛውም ወንድ አንድ ሴት አረብ ሀገር ሂዳ ብቻዋን ሰርታ ቃሟልታ እ እሷ ቤት የመግባት ኢንተረስቱ ወይም ፍላጎቱ ይኖራል ብዬ እኔ አላስብም። ገብታችሁ አባባሌ ካሁን ላይ ከቤት ኦር ከዕቃ ጥሩ ባል ነው የማይገኝ። ባስተሳሰብ ሊሆን ይችላል፣ ባመለካከት ሊሆን ይችላል። ገብታችሁ አባባሌ እንደዛ ነው እንጂ የጠፋው ቤት አይበላ አይጠጣ ተነቅሎ አይሄድ እቃም እንደዛው ትገለገይበታለሽ እንጂ አበዩም ማጠጩ እና የእናንተ ሀሳብ ምንድን ነው? አብዛኛው እህቶቼ ማለት ነው የምንለው እኛ የምናስበው በቃ ወንድ ማለት ቤት ሰርቶ ቃሟልቶ እንዲያገባይ ነው እንጂ እኔ ቤት ሰርቼ ቃሟልቼ ማግባት አልፈልግም፣ ያንን ሰው አገባሁት ማለት አልችልም የሚል አስተሳሰብ ይኖራል አለም። በግልጽ ማለት ነው። እንደዛ ብለሽ ካሰብሽ እንደዛ ከሆነ አመለካከትሽ፣ ታዲያ ለምን እዛ ሆነሽ ትለፊያለሽ? ለምን እዛ ሆነሽ ቤት ትሰሪያለሽ? ለምን እዛ ሆነሽ እቃ ታሟያለሽ? ገብተሻል? እኔ ቤት ሰርቶ እንዲያኖረኝ ነው ብለሽ የምታስብ ከሆነ ለምን ዋጋ ትከፊያለሽ? እዛ ቤት ለመስራት ለምን ዋጋ ትከፊያለሽ? ቤት ምንድነው ቃለማሟላት? ማላት እዙህ ቁጭ ብለሽ ቤት ያለው እቃ ያሟላ እንዲያገባሽ ለምን ጥብ ቁጭ ብለሽ አጠብቂ። የአንዳንድ እህቶችን አስተሳሰብ ሳየው ነው እኔ ማለት ነው፣ ይህን ልናገር የቻልኩበት ምክንያት ማለት ነው። ተሟልቶለት ተሳክቶለት ሆኖለት የራሱን ቤት ሰርቶ እቃ ሟልቶ ቢያገባ ከአንቺ በላይ ደስ የሚለው ወንዱ ነው። ምክንያቱም አንዳንድ አንዳንዶች አንዳንዴ ሰውነንና የሆነ እዛ ቤት ገባ ትጣያለሽ ምናምን አህላቅ በሌለው ስነስርዓት በሌለው ፀማንም ይጣላል። የሆነ በተጣላሽ ሰዓት እንዴ በለፋውስ ቤት በለፋሁት ነገርን ከጨርቅን ሰብስበው ውጣመ። እንደዚ አይነት ነገር እንዳታደርጉ በፍጹም እንዳታስቡት። እኔ ቤቴን ሳልሰራ ቀይን ሳላሟላ ባላላ ገባም ብለን ባለንትተን ስንቶቻችንን ስራ የምንሰራው ቤት የምንሰራው እቃ በቃ ማልተሽ ቤት ሰርተሽ መቸም እዛ ቤት ውስጥ መኖር ስለምፈልጊ ነው አይደል? ያ ቤትሽ ተቀምጦ እናቱ ወይም አባቱ ግቢ 30 ቆርቆሮ ቀጥሎ እዛ ኑሪ ቢልሽ አልኖርም ነው የምትይው። ራስሽ ማለት ነው እሱ እንኳን ቤትሽ እንግባስ ባይልሽ፣ አንቺ ለራስሽ ነፃነት እፈልጋለሁ ታያለሽ። ሁለት ደግሞ ዋጋ ከፍዬ የሰራው ልኖርበት ነው እንጂ ማን ሊኖርበት ነው ብለሽ ራስሽ ፈልገሽ እዛ ቤት ትሄጃለሽ። ገብዙሻልአባባል እና ያንን ቤት ወንድማችንን አግብተን አንኖርበትም። ያንን ቤት በቃ ዘመዳችንን አግብተን አንኖርበትም። ልንደሰትበት፣ ልንኖርበት፣ ልንወልድበት ልንከብድበት ነው። እንደዚ ከሆነ አስተሳሰባችን አመለካከታችን ወንድ ሊሰርተው ቤተ ካ ስ ምንናገባሁት አገባኝ ነው የሚባል አላ። አገባኝ ነው የሚባለው አገባሁት ምናምን የሚባል አማርኛ ማለት ነው። አይሰራም። እንደዛ ብለሽ ካልሽ፣ ዋጋ ትክፈይ። ጉልበትሽን አታፈሺ፣ ጊዜሽን አታባክኚ። ናይና ቁጭ ብለሽ እጅሽን አጣጥፈሽ ቤት ሰርቶ ቃሟልቶ ወረቱን የራሱን ይዞ የሚያገባሽ ነው ወንድ። ቁጭ ብለሽ ተጠባበቂ። ቁጭ ብለሽ ማለት ነው። እልቅስ ጥሩ ባልስጠኝ አህላቅ ያለው ጸባይ ያለው እኔንም ቤተሰብንም የሚወድ ጥሩ ሰው እንደግ የሚል በልቶ ልሂድ የማይል ባለን ነገር እሱም የተወሰነ ቢኖረው አንቺም የተወሰነ ቢኖርሽ ሰርተን እንለወጥ የሚል ወንድ አላህ ይስጠኝ፣ ጥሩ ባህርይ ያለው አላህ ይስጠኝ ብለሽ ዱአ አድርጊ። በዚህ ዘመን ማለት ነው እንደኔ እንደኔ ማለት ነው። እንደዛ ብለሽ ዱአ አድርጊ እንጂ ቤት ይኑረው እቃ ይኑረው ምናምን፣ ብዙ እኔ እንትን አይለኝም እንደ ራሴ እንደ ራሴ እንደ እናንተ ደግሞ ምን እንደሆነ እስኪ ምን ትላላችሁ? በኮሜንት የየራሳችሁን ሀሳብ የሚሰማችሁን ሀሳብ ጻፉ። መልካም የሆናችሁ እህቶቼ፣ አንዳንዶቻችሁ ዝም ብላችሁ የምትቆሙት እና የተለያየ ነገር የምትሉ አላችሁ። ለእናንተ አይደለም ለመልካም እህቶቼን ይህን ጥያቄ ያቀረብኩት ማለት ነው። የእናንተ ሀሳብ የእናንተ አስተሳሰብ እንዴት ነው? የእናንተ አመለካከት በዚህ ዙሪያ እንዴት ነው ወይስ ምን ይመስላችኋል የሚለውን እስኪ ቮይሱን ወይም ይህን ቪዲዮ ከመጀመሪያው እስከ መጨረሻው በደንብ ስሙትና ሀሳባችሁን እስቲ በኮሜንት ላይ አስቀምጡልኝ። የምር የሚሰማችሁን ስሜት ማለት ነው። እና የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላሂ ወበረካቱ።